ሰላም ሰላም፣ ጤና ይስጥልን ክቡራትና ክቡራን፣ እንዴት ናችሁ? አቤል ስፖርት ላይ ትገኛላችሁ። የአውሮፓ ቻምፒየንስ ሊግ ዛሬ የመልሰ ጨዋታ ይከናወናሉ። ከእነዚያ መካከል በቀዳሚነት የሚነሳው ሊቨርፑል በአንፊልድ ሮድ ፓሪስ ሳን ጀርመን ያስተናግዳል እና እጅግ በጣም ተጠባቂ ከሆኑ የዕለቱ ቀዳሚ ጨዋታዎች መካከል አንዱ እንደሆነ በደንብ መመልከት ይቻላል። በዚህ ጨዋታ ላይ ሊቨርፑል የመጀመሪያውን ጨዋታ አንድ ለባዶ አሸንፎ ነበር የመጣው። በጣም በርካታ ርዕሰ ጉዳዮች ሊነሱበት የሚገባ ጨዋታ እንደነበር ይታወቃል። የጨዋታው ልዩነት ፈጣሪ ደግሞ የነበረው አሊሰን ቤከር እንደነበር የሚታወስ ነው። በዛ ምሽት ላይ በነበሩት መርሃ ግብሮች እጅግ በጣም አስደናቂውን የነበረ እንቅስቃሴ ያሳለፈበት እንደነበር ይታወሳል። ብዙዎች እንደሚሉትም ለምሳሌ ራሳቸው የቡድኑ አሰልጣኝ አርኔ ስሎት ከበርካታ ትላልቅ ተጫዋቾች ጋር የመስራት አጋጣሚ ነበረኝ። አስደናቂ የሚባሉ የዓለማችን ምርጥ ተጫዋቾች ግን ከግብ ጠባቂዎች ጋር የመስራት እድል አልነበረኝም ይላሉ። ታዲያ ምስክርነታቸውን ሲሰጡ ምርጡን ግብ ጠባቂ ደግሞ በአሁኑ ሰዓት እያሰለጠኑ እንደሆነም ጭምር የመሰከሩበት ጨዋታ ነበር ማለት ይቻላል። ከሜዳቸው ውጭ በጨዋታው ላይ ፍጹም የበላይነት ተወስዶባቸው በእንዲህ አይነት የበርካታ ቲሜትሪክሶች ቁንጮ ሆኖ ያሳለፈበት ምሽት እርሱም እንደሚለው ምናልባትም በእግር ኳስ ሕይወቱ ምርጥ ሆኖ ካጠናቀቀባቸው ምሽቶች መካከል አንዱ ተደርጎ ሊነሳ የሚችል የእለቱ ጨዋታ ነበር። ዘጠኝ ነጥብ ሁለት ነበር በእለቱ ሬት የተሰጠው። በጣም አስደናቂ አስደናቂ የሚባሉ ኳሶችን በእለቱ ማዳን የቻለበትን አጋጣሚ ነበር። ከምንም በላይ ደግሞ በዛ ዕለት በነበሩት እንቅስቃሴዎች የእንኪቪቿ ክቫራትስኬሊያን በጨዋታው ላይ እሱን በተቻለ መልኩ የሚሞክራቸውን ኳሶች በማዳኑ በጣም የተፈተነበት ምሽት ነበር። ኦስማን ደምቤሌ እነሱ ብቻ አይደሉም። በእለቱ በነበሩት እንቅስቃሴዎች ፔዤ ፍጹም የበላይነት ወስዶ ያመሸበት ዕለት ስለነበረ በጨዋታው ላይ የዚህ ተጫዋች ልዩነት ፈጣሪ የተመለከትንበት እንደነበር የሚታወስ ነው። ዛሬ ሴንን ምሽት እንዴት ባለ መልኩ ይወጡታል የሚለው ጉዳይ የምንጠብቀው ጉዳይ ይመስለኛል። በጣም እጅግ በጣም አስደናቂ የነበረ ምሽት እንደነበር ነው የሚታወሰው። 68 በመቶ የኳስ ቁጥጥር ነበራቸው። ከዛ ባለፈ 68 በመቶ ምናልባትም በመጀመሪያው አጋማሽ ብቻ የነበራቸው ናቸው። ሊቨርፑል በ0.27 ኤክስጂ ነበር። በጨዋታው ለአንድ ግብ አስቆጠረው ሁለት ሙከራዎችን ብቻ ነበር ማድረግ የቻለው፣ ከዛ ውስጥ አንዱ ነበር ኢላማውን የጠበቀው። በጣም የሚያስገርመው ፓሪሰን ጀርማ አስር ኢላማቸውን የጠበቁ ኳሶች ኖሮት በእለቱ ከነዛ ውስጥ ሶስት ቢግ ቻንሶችን አውጥቷል። አሊሰን ቤከር የጨዋታው ልዩነት ፈጣሪ እንደነበር የሚታወስ ነው። እናም አሰልጣኝ አርኔ ስሎት ምናልባት በሳምንቱ አጋማሽ በጣም አስደናቂ የሚባል ሌላ ለእንግሊዝ ፕሪሚየር ሊግ ፉክክር ውሃ የቸለሰበት ማለት በሚያስችል ደረጃ ከሳውዛምተን ጋር የነበራቸውን ጨዋታ ሶስት ግቦችን አስቆጠሩ በጨዋታው ላሸነፈው መምጣታቸው የሚታወስ ነው። ይህንን ተከትሎ ሊቨርፑል ባለፉት የቅርብ ጨዋታዎች ፍጹም አይነኬ ወይም አይምሬ ከሚባሉ ቡድኖች ውስጥ አንዱ የመሆኑን ጉዳይ በደንብ እያስመሰከረ እየመጣ ይገኛል አንዱ ጥያቄ የሚነሳው አሰልጣኙ እንግዲህ ምናልባትም ለፔዤ ጨዋታ ብለው በዕለቱ በነበሩት በነበረው የቅዳሜ ጨዋታ ብዙ ተጫዋቾቻቸውን አሳርፈዋል ለማለት ያስቸግራል። ምክንያቱም በቋሚ 11 ውስጥ አብዛኞቹን የተለመዱትን ፊቶች ተመልክተናል። ለምሳሌ አሊሰንን ራሱ ኮናቴ፣ ቨርጅል ቫንዳይክ፣ አሌክዛንደር አርኖልድ፣ ፂሚካስ፣ ጆንስ ከዛ ባለፈ ግራቨንበርች፣ ሌሽ ዲያዝ፣ ዞቦዝ ላይ ሳላ እና ኑኒዥን በቋሚ አስራ አንድ ውስጥ ይዘው ገብቷል። የተለመዱ ተጫዋቾች ናቸው። በቋሚ አስራ አንድ ውስጥ ይዘው መቆየት የቻሉት ግልጽ ነው። መሐመድ ሳላ በፕሪምየር ሊጉ ለኮከብ ግብ አግቢነት እየተፎካከረ የሚገኝ ተጫዋች በመሆኑ ምክንያት በጨዋታዎች ላይ ያስፈልጋል። ደግሞም በዕለቱ ሁለት ግቦችን አስቆጥሯል። የጨዋታውን ማን ኦፍ ዘ ማች እንደነበር የሚታወቅ ነው። ኑኔዝም በአንጻራዊነት ወደ ጎል የተመለሰበት ዕለት እንደነበር የሚታወስ ነው እና በፕሪሚየር ሊጉ ቢያንስ አሁን ባለው የፉክክር መጠን ልዩነት ለመፍጠር ሲባል ቋሚ አስራ አንዳቸውን ይዞ እየገቡ ልዩነቶችን ማስፋት የሚጠበቅ ጉዳይ ነው። ያንን ለማድረግ የሄዱበትን ርቀት የተመለከትንበት ምሽት ነበር። በቻምፒየንስ ሊጉ ምሽት እናንተም እንደምታስታውሱት 87ኛው ደቂቃ ላይ ከዛ በኋላ በነበረው የ89ኛው ደቂቃ ላይ የሃርቭ ኤሊዮት ምናልባትም ብዙዎች የሚሉት የተረሳ ግን ደግሞ በጨዋታው ላይ ልዩነት የፈጠረ ተጫዋች የሚሉት ነበር። በዛ ዕለት መሐመድ ሳላህን ቀይሮ ገብቶ ወደ ሜዳ በጨዋታው ላይ ልዩነት መፍጠር የቻለው የዛሬው ምሽት በጣም የሚጠበቀው ጉዳይ ፓርሻን ጀርመን የመጨረሻ የማጥቂያ ዞኑን ይዞ የሚመጣበት ዕለት እንደሆነ ይታወቃል። ከሜዳ ውጭ ተሸንፎ ነው የመጣው። በዚህ ጨዋታ ላይ ማሸነፍና ማሸነፍ ብቻ ብቸኛው መፍትሄ እንደሆነ የሚታወቅ ነው። ሊቨርፑል ደግሞ ይላሉ ለምሳሌ እንደነ አንዲ ሮበርትሰን ልክ ግልጽ ነው፣ ልክ በፓርክ ደ ፕረንስ እንደተጫወትነው አይነት የጨዋታ መንገድ አንከተልም፣ ከዛ የተሻለ ጨዋታ እንጫወታለን ያሰባለሁ የሚል አስቴትን ይሰጣል። ይሄ ብቻ አይደለም። በዚህ የውድድር ዓመት ከገጠምናቸው ቡድኖች በጣም ጠንካራ የሚባለው እና ምርጡን ቡድን ማንሳት የሚቻለው ፓሪስ ሳን ጀርመን ነው የሚል አስቴት ይሰጣል። ስለዚህ በጣም ጠንካራ ተፎካካሪ እንደነበራቸው በደንብ መረዳት ይቻላል። በቻምፒየንስ ሊግ ምሽት የገጠማቸው ቡድን እንዲሁ በቀላሉ ሊያሸንፉት የሚገባ ወይም በዛ ደረጃ የሚችሉት ቡድን ነው ለማለት ያስቸግራል። አሊሰን ቅድም እንዳለው ሂሮይክስ ነበር፣ የሆነ ታሪክ የሚሰራ ጀግና ነበር በዛ ምሽት ላይ ያሳለፈው። ምናልባትም በህይወቱ ቀደም ሲል እንዳለው ምርጦቹን ሴቮች ያስመለከተበት 27 ቶታል ሾቶችን ያስመዘገበበት፣ ዘጠኝ ሴቮችን ያደረገበት፣ አራቱ ከነዛ ውስጥ ከክቪቻ ክቫራትስኬሊያ ያስመዘገበበት፣ ከኦስማን ዴምቤሌ ሊቨርፑል በአንፃራዊነት አንድ አንድ ሙከራ ሲያደርግ እጅግ በጣም አስጨናቂ ነበር። ኮናቴ ምናልባት በዚህ ውድድር አመት ቀደም ሲል እንዳለ ሁሉ በክቪቻ ክቫራትስኬሊያ ከተፈተነባቸው ምሽቶች ውስጥ አንዱ እርሱ ነበር። ከቨርጅል ቫን ዳይክ ጋር ሴንተር ሴንተርባክ ነው ሲመራ የነበረ ግን ደግሞ የዚህ ተጫዋች በጣም አስቸጋሪ መሆን በምሽቱ ለሊቨርፑል በጣም ትልቅ ፈተና እንደነበረ የሚታወቅ ነው። ዛሬም በአንፊልድ ሮድ የምንጠብቀው ጉዳይ እንደሚሆን መመልከት እንችላለን። ስለዚህ በዚህ ምሽት ላይ የምንጠብቀው ጉዳይ ሊቨርፑል እንዴት ባለ መልኩ ጨዋታውን ይወጣዋል የሚል ጉዳይ እንጠብቃለን። ሊቨርፑል አንዱ ጥሩ ነገር በዚህ ውድድር ዓመት አንዳንድ ወሳኝ የሚባሉ ተጫዋቾቹን አጥቷል። ለምሳሌ ራሱ አሊሰን፣ ትሬንት አሌግዛንደር አርኖልድ፣ ጆይ ጎሜዝ፣ ኮኮነር ብራድሊ ያሉ ተጫዋቾችን በጉዳት ምክንያት ያጣባቸውን ጊዜያቶች እናስታውሳለን። ግን ደግሞ እሳቸውም አርኔ ስሎት እንደሚሉት የህክምና ክፍል አባላቶቻቸው እጅግ በጣም የሚደንቁ ናቸው። ለበርካታ ጊዜያቶች እነዚህን ተጫዋቾች ማጣት አልቻሉ በተለይ በወሳኝ ጨዋታዎች ደግሞ የሚያገኟቸው መሆናቸውን ስንመለከት እጅግ በጣም ለቡድኑ እንደሚጠቅምም ጭምር የተመለከትንባቸው አጋጣሚዎች በደንብ ሰፋ ብለው መነሳት ይችላሉ። ለዚህ ጨዋታም እናገኛቸዋለን። ሌላው በዚህኛው ሊቨርፑል ቤት ውስጥ በዚህኛው ጨዋታ በተለይም በመጀመሪያው ጨዋታ ላይ ያልተጠቀሙበት ለዚህ ጨዋታ የመድረሱ ጉዳይ አጠራጣሪ የነበረ በሳውዛምፕተን ጨዋታ ያልተመለከት ነው የኮዲ ጋክፖ ጉዳይ ነው። በዚህ የውድድር ዓመት እንግዲህ ካሳለፍነው የውድድር ዓመት ካስቆጠራቸው 16 ግቦች ጋር እኩል መመሳሰል የሚችል 16 ግቦች ላይ በቀጥታ ተሳትፎ በማድረጉ በጣም ምርጡን የውድድር ዓመት እያሳለፈ ነው። ወደ ሊቨርፑል ከመጣ ጊዜ ጀምሮ ይህንን ከተመለከትን የዚህ ተጫዋች በሊቨርፑል ቤት ውስጥ መፈለግና በጨዋታዎች ላይ እንዲኖር መመኘት አንድ ጤናማ የሆነ ሰው ሊጠይቀው የሚገባ ጉዳይ እንደሆነ በደንብ መመልከት ይቻላል። በጣም ጥሩ ጊዜን እያሳለፈ የሚገኝ ተጫዋች ነው። ደግሞም ለሊቨርፑል ግብ አስቆጣሪነት ከሚያስፈልጉ ተጫዋቾች መካከል አንዱ፣ ለሊቨርፑል ሌላ አይነት ዳይሜንሽን ከሚሰጡ ተጫዋቾች መካከል አንዱ ነው እንግዲህ ፓሪስ ሳንጀርም ወሳኞቹን ተጫዋቾች ደግሞ አሳርፎ መጥተዋል። ለምሳሌ በሬኔስን ባሸነፉበት የቅዳሜ ጨዋታ ላይ አራት ላንድ ሲያሸነፉ ጆያን ሉጂ ዶናሩማ ግብ ጠባቂው፣ ማርኪኒዮስ፣ ክቫራትስኬሊያ፣ ኦስማን ዴምቤሌ አይነት ተጫዋቾቹን አሳርፎ ነው ወደዚህኛው መርሃ ግብር መምጣት የቻለው። ይህንን ከተመለከተን በይሄኛው ጨዋታ ለዚህ ውድድር አመት ምናልባትም ለሁለቱም ቡድኖች ሲዝናቸውን የሚወስንላቸው ሊሆን ይችላል። የመጨረሻ ጨዋታ ነው። ምንም ጥያቄ የለውም። ከፍጻሜ በፊት ሊደረጉ ከሚገቡ ወይም ሊታዩ ከሚገቡ የፍጻሜ ጨዋታዎች መካከል አንዱ ተብሎ ሊገለጽ የሚችል እጅግ በጣም ማራኪ ከሚባሉ መርሃ ግብሮች ውስጥ አንዱ የመሆኑ ዕድል በጣም ሰፊ ነው። ስለዚህ እንደ ሁልጊዜ ሁሉ በጣም ከሚጠበቁ መርሃ ግብሮች ውስጥ አንዱ ሊሆን እንደሚችል የምንጠበቅበት መርሃ ግብር እንደሆነ እንጠበቃለን። ፓርሽን ጀርመንና ልዊስ ኤንሪኬ ከጊዜ ወደ ጊዜ በጣም ምርጥ የሚባለውን ቡድናቸውን እያስመለከቱን ነው። ይህንን ስንል በሙከራዎች ብቻ አይደለም። ምናልባት ቀደም ሲል እንዳልነው አሁንም የልዊስ ኤንሪኬ ቡድን ተሰርቶ ያለቀ ነው ለማለት ያስቸግራል። አንዳንድ ወሳኝ የሚባሉ ተጫዋቾችን ወደ ቡርኖቻቸው ቀደም ሲል ያነሳ ነው፣ ክቫራትስኬሊያ ራሱ ዴምቤሌ ከባርሴሎና ካቀና በኋላ ራሱን መልሶ ማግኘት የቻለ ተጫዋች። ከዛ ባለፈ የእነ ሲልቫ በጣም የተለየ ውድድር ዓመትን እያሳለፉ መምጣት በቡርናቸው በኩል ሊነሳ የሚገባ ጉዳይ እንደሆነ እየተመለከትን ነው። ዛሬ አንፊልድ ላይ ብዙ ነገር ይጠብቃቸዋል። በጣም ብዙ ነገር ይጠብቃቸዋል። አንዱ ትልቁ ነገር የሊቨርፑል ደጋፊዎች ፍጹም ጥያቄ የማይቀርብላቸው ናቸው። ራሱ ሮበርት ሰርም ጭምር የሚጋራው ደጋፊዎቻችንን እንደ ሁልጊዜ ሁሉ ይሄ በጥሩ አቋማችሁ ሆናችሁ ጠብቁ ወይም ተገኙ የሚል ጥያቄ የሚያነሱላቸው እንዳለ ይታወቃል። ምክንያቱም የሊቨርፑል ደጋፊ ዓለም ላይ ካሉ ደጋፊዎች በምንም አይነት ሮል ሞዴልነት ሊነሱ የሚገቡ ናቸው፣ ሜዳ ውስጥ በመገኘት ድጋፍ በመስጠት። ስለዚህ ዛሬም በፓሪሰን ጀርመ ጋር በሚያደርጉት መርሃ ግብር ይህን ድጋፍ ለመስጠት ለቡድናቸው ፍጹም የማይሰስቱ ናቸው። ደግሞ አርኔ ስሎት በውጤት የታጀበ ውድድር ዓመትን እያሳለፉ በመሆናቸው ምክንያት ለልጆቻቸው በዛሬው ጨዋታ ላይ ድጋፍ የሚሰጡ የሊቨርፑል ታማኝ ደጋፊዎች እንደሚኖሩም ጭምር ይጠበቃል። በጨዋታው ላይ የምንጠብቀው ልክ በመጀመሪያው ጨዋታ ላይ የተመለከትነውን አይነት ፓርሻን ጀርመ የመውደድሉ በጣም ሰፊ ነው። ይህን ስንል ግን ሊቨርፑል ሙሉ ለሙሉ በመከላከል ጊዜውን የሚያጠፋ ቡድን ነው ደግሞ ለማለት እንቸገራለን። ምክንያቱም የዛሬው ጨዋታ ላይ ፓሪስ ሴንት ዠርመን ምንም እንኳን ጥንቃቄ የጎደለው ያጨወት መንገድ ይከተላል ሙሉ ለሙሉ ማለት ባይቻልም በአብዛኛው ልክ በመጀመሪያው ጨዋታ ልክና ከዛ ከፍ ባለ መልኩ ቡድኑ የማጥቃት የማጥቃት አፕሮችን የሚከተልበት እድሉ በጣም ሰፊ ነው። ስለዚህ በዚህ ጨዋታ ላይ አንድ የሚጠበቀው ጉዳይ ሊቨርፑልም ልክ እንደመጀመሪያው ጨዋታ ሁሉ በጥንቃቄ ከኳስ ጀርባ በመሆን ረጅም ኪሎሜትሮችን በጨዋታው ላይ በመሸፈን የመከላከል ከዚያ መልሶ ማጥቃት የሚለውን የአጨዋወት መንገድ አይከተልም። ምክንያቱም በዚህ ጨዋታ ላይ ለማሸነፍና ለማሸነፍ ብቻ የሚገባ ቡድን ስለሆነ ተጋጣሚያቸው። ይህንን ስንል ሊቨርፑልም ራሱ ማሸነፍና ማሸነፍ በዚህ ጨዋታ ላይ በጣም አስፈላጊ ጉዳይ ነው። በቀላሉ እንደው በሜዳው እንደመጫወቱ መጠን ቀደም ሲል እንዳላቸውም የዚህ ውድድር ዓመት የሊቨርፑል ጥንካሬዎችን መነሻ ካደረግን ሊቨርፑልም በጣም ምርጥ የሚባል ቡድን ነው። በዚህ ውድድር ዓመት ለዚህ በቡድናቸው በኩል በሊቨርፑል በኩል ለምሳሌ ሙሐመድ ሻላ ሌላኛው በጣም የተለየውን የውድድር ዓመት እያሳለፈ የሚገኝ ተጫዋች ነው። ጎሎችን ያስቆጥራል፣ አሲስቶችን ያደርጋል። የዚህ ውድድር ዓመት የሞሻላ ሪከርዶች ናቸው፣ እንግዲህ ከፍ ብለው የሚነሱት በእያንዳንዱ የሊቨርፑል ስኬት ውስጥ የሞሐመድ ሳላ የዚህ የውድድር ዓመት ስታስቲክሶች በጣም የተለዩና ግርሞች ናቸው። 27 ግቦች ላይ ደርሷል። ይሄ ከየትኛውም የፕሪምየር ሊጉ ተጫዋች ከፍ ያለ ነው። 17 አሲስቶችን አድርጓል። 44 የግብ ተሳትፎች ላይ መድረስ ችሏል። እንደነ ከርተስ ጆንስ ያሉ 94.3 በመቶ የሚሆን ኳስ የማቀበል ስኬት ያላቸው ተጫዋቾች ደግሞ በሊቨርፑል ቤት አሉ። ቀደም ሲል እንዳለውም የጨዋታውም ልዩነት ፈጣሪ ከምንላቸው ተጫዋቾች መካከል አንዱ ይመስላል። በአንዳንድ ጨዋታዎች ላይ ከዛ ባለፈ እንደነ ማካሊስተር ጥራታቸውን የጠበቁ የታክሎችን መውረድ የሚችሉ ተጫዋቾች አሏቸው። እሱ ብቻ አደለም። የእሱ አጣማሪ ከሆኑት ውስጥ አንዱ ግራቨንበርች በጣም የተለዩ ኢንተርሰፕሽኖችን ማከናወን ከሚችል ጨዋዎች መካከል አንዱ ነው። አሊሰን ምናልባት ቀደም ሲል ከነሳናቸው ናቸው። በጨዋታዎች ላይ ልዩነት ከመፍጠር ባለፈ ደግሞ በደንብ መነሳት ከሚገባቸው ጉዳዮች ውስጥ አንዱ ክሊንሽቶችም ጭምር እኮ ያሉት ተጫዋች ነው። አስራ ሁለት ክሊንሽቶች አሉት። በጣም በጣም የተለየውን የውድድር ዓመት እያሳለፉ ይገኛሉ። ሊቨርፑልያንም በአጠቃላይ በዚህ ጨዋታ ላይ ጥሩ ነገሩ ቀደም ሲል ያልናቸው የኮዲ ጋክፖ ወደ ሜዳ መመለስ በጨዋታው ላይ ይጠበቃል ግን ደግሞ በፓሪሻን ዠርመ በኩል የቪቲኒያ የሩይዝ የኔቬዝን የአማካይ ጠጣርነትና ብስለት በዚህ ጨዋታ ላይ ሊቨርፑል ከሚፈተንባቸው ምሽቶች መካከል አንዱ ሌላው የመሆን እድል አለው። ምንም ጥያቄ የለው፣ በጣም ምርጡን የአማካይ ስፍራ እየመሩ ከሚገኙ የአውሮፓ ቡድኖች ውስጥ አንዱ የሚባለው የፔዥ አማካይ ነው። እና ልዊስ ኤንሪኬ ባለፉት አምስት ጨዋታዎቻቸው የተሸነፉት ምንም ጥያቄ የሌለው በሊቨርፑል ነው። ከዚ በፊት ለምሳሌ ሊዮንን አሸንፈዋል። ስታደን ብሮሽቲን ሰባት ለባዶ አሸንፈው ነበር የመጡት። ቀደም ሲል እንዳላቸው ከሊል ጋር ራሱ ሊቨርፑልን ከመግጠማቸው በፊት አራት ለአንድ አሸንፈው ነው የመጡት። ሬኔስንም አራት ለአንድ አሸንፈው ነበር የመጡት እና ቡድናቸው ግብ የማስቆጠር ችግር እንደሌለበት የሚታወቅ ነው። ቡርኑ ለግቦች ፍጹም የራቀ አይደለም፣ ግቦችን የማስቆጠር ችግር የማይስተዋልበት ደግሞም እነዚህን ግቦች ለማግኘት በቡርኑ በኩል በጣም አስደናቂ የሚባሉ ባርኮላ፣ ደምበሌ፣ ክቫራትስኬሊያ አይነት ተጫዋቾች አሏቸው። በዛሬው ጨዋታ ላይ ወሳኝ የሚባለው የቻምፒየንስ ሊጉን ጨዋታ ሁለቱ ቡርኖች ያከናወኑ በሁለቱም በኩል የሚጠበቅ መርሃ ግብር ነው። በዛሬው ጨዋታ ላይ አንዲ ሮበርትሰን ሌላ ሌላ ፈተና ከሚገጥማቸው ተጫዋች መካከል የመሆነ እድል ይኖረዋል። ክቫራስኬሊያን በአንድ ለአንድ ግንኙነቶች የማግኘት እድል ይኖረዋል። ዴምቤ ላይ በኮናቴ እና በቨርጅል ቫንዳይክ፣ ባርኮላ በትሬንት አሌክዛንደር አርኖልድ መስመር ላይ የአማካዮች ፍጥጫ በጨዋታው ላይ እንደሚኖሩ ይጠበቃል። ዞቦዝ ላይ ዘንድሮ በጣም የተለየ ሊቨርፑል ተጫዋች እንደሆነ ይታወቃል። ምናልባት ልዩነት ፈጣሪ ከምንላቸው የውድድር አመት ተጫዋቾች መካከል አንዱ ብንለው ብዙ የሚያስገርም አይመስልም። ምክንያቱም ብዙ ኪሎ ሜትሮችን የሚሸፍን ብዙ ሩጫዎችን የሚያከናውነው ተጫዋች እርሱ ነው። ሶ ለሊቨርፑል በጣም የተለየ የውድድር አመት ነው በአጠቃላይ ከተመለከት ነው። ከዛ ባለፈ ግን በቡድኑ በኩል ልናነሳቸው ከሚገቡ የዚህ ውድድር ዓመት በጣም በጣም አስፈላጊ ከሚባሉ መርሃ ግብሮች ውስጥ አንዱ የመሆኑ እድል በጣም ሰፊ እንደሆነ ገና ከወዲሁ ማንሳት ይቻላል። ምርጥ ጨዋታ ብለን ካልናቸው ለእኔ በአውሮፓ ቻምፒዮንስ ሊጉ አብዛኞቹ ጨዋታዎች ምናልባትም እያንዳንዱ ነገር ከእልባት የደረሱ ይመስላሉ። በዛሬው ጨዋታ ላይ ግን የሚጠበቀው የሁለቱ ቡድኖች ጨዋታ ፍጹም ፍጹም ለገለልተኛ ደጋፊዎች የሚሰብ ይመስላል። በተለይ ለሊቨርፑል ደጋፊዎች ይህንን ጨዋታ እንዴት ትመለከቱት አላቸው የሚል ጥያቄ ጭምር ማቅረብ ተገቢነት ይመስለኛል። የመጀመሪያውን ጨዋታ በብዙ ፍርሃትና ስጋት የተመለከቱት ምናልባትም ዘጠና ደቂቃ እንደዚህ ረጅም ነው እንዴ እንዲሉም ጭምር ያስቻላቸው መርሃ ግብር ይመስላል። ምክንያቱም በጨዋታው ላይ ፔዤ ግብ ከማስቆጠር ውጪ የጎደለው አንዳችም ክፍተት ያልነበረ ቡድን ነበረ። ኦኬ ኦፍ ኮርስ በጨዋታው ላይ የጎደለው ነገር ምንድን ነው? ግብ ማስቆጠር አለመቻል እንደ ትልቅ ክፍተት ሊነሳ የሚገባ ጉዳይ ነው። ግን እንዲያም ሆኖ በጨዋታው ላይ አንዳንድ ቡድኖች ግቦችን ሲያስቆጠሩ የሚወጡባቸው ምሽቶች በፍጹም የተለዩ ናቸው እና የዛሬው ምሽትስ ማን በበላይነት ይወጣው ይሆን? አርኔ ስሎት፣ ልዊስ ኤንሪኬ፣ ከዛ ባለፈ ዶናሩማ አሊያስ አሊሰን ቤከር እነዚህ ምሽቶች ፍጹም በቻምፒየንስ ሊጉ አጓጊ ሊሆኑ ከሚገቡ መርሃ ግብሮች ውስጥ አንዱ የመሆን እድል አለው እና ፓሪሳን ጀርመን በጣም ብዙ አሰልቺ የሚባሉ የቻምፒየንስ ሊግ አሳዛኝ የሚባሉ የደርሶ መልስ ምሽቶች አሉት። በባርሴሎና የስድስት ለአንድ ሽንፈት በማንቸስተር ዩናይትድ ዘው ፓርክ ደ ፕሬንስ በኦሌ ገነር ሶልሻይር ቡድን ማርከስ ራሽፎርዳችን የፍጹም ቅጣት ምት ጎል አስቆጥሮ ቡድናቸው ተሸንፎ ሲወጣ የተመለከትንበትን አጋጣሚ እናስታውሳለን። እና ዛሬስ በሊቨርፑል ሌላ ሽንፈት ያስተናግድ ይሆን የሚለው ጉዳይ የሚጠበቅ ነው። ምሽት የምንመለከተው መርሃ ግብር ነው የሚሆነው። የጨዋታ ማን ያሸንፋል የሚለውን ግምታችሁንም ማስቀመጥ ትችላላችሁ።